አስር ሺህ ብር የአንድ ሐኪም ደሞዝ ነው። ተቆራርጦ ምናምን ተባለና ስምንት ሺህ ወይ ዘጠኝ ሺህ ገደማ ይደርሳቸዋል። የአንድ ስቱዲዮ ኮንዶሚኒየም ዋጋ ስታስቡት ሌላ ነው፣ ሰማይ ነው። ስቱዲዮ ኮንዶሚኒየም መከራየት አይችሉም። አንድ መንደር ውስጥ ያለች አንድ ክፍል የጭቃ ቤት ስምንት ሺህ ዘጠኝ ሺህ ብር ነው። ምን ይበልቶ ነው? ልጆች ካሉት ምን አብልቶ ነው? መቋቋም አልቻሉም። አብይ አህመድ በአንድ ነጥብ አምስት ትሪሊየን ብር የጫፋ የጫካ ምናምን ፕሮጀክት ቤተ መንግሥት ገነባለው ይላል። ገቢ በሚያመጣ ኢንዱስትሪ ላይ ብታውለው፣ አንድ ነጥብ አምስት ትሪሊየን ስንት ፋብሪካ ሊሰራ ይችላል? አንኢምፕሎይመንትን መቀነስ ትችላለ። ኢኮኖሚው ገቢ በሚያመጣ ነገር ላይ አርከው አንቀሳቀስከው። ትራውሬን ተመልከት፣ ምን እንደሚያደርግ ቡርኪና ፋሶ ላይ ኢንካም ጄኔሬት የሚያደርግ ነገር ላይ ነው ኢንቨስት እያደረገ ያለው። ከተማ ለማብለጭለጭ ለጭ አይደለም እየተራወጠ ያለው፣ የአርሶ አደሩን ህይወት የሚቀይርና ምርታማነትን የሚጨምር ነገር ላይ ነው ያለው። ይሄ ከተማን በማስ አዲስ አበባ ላይ ያለውን ገንዘብ ያለውን ሀብት በሙሉ አገሪቷ በብድርም በምንም የምታገኘውን ገንዘብ በሙሉ እያፈሰሰ ያለው የት ጋ ነው የሚለውን እኮኖ ስናነሳ የቆየ ነው። የጫካ ፕሮጀክት ብሎ አንድ ነጥብ አምስት ትሪሊየን ብር ተመልከቱ። 500 ማን ነው አምስት ሺህ አባወራዎችን አፈናቅሎ ያለ ካሳ ያለ ምናምን እንጦጦ ፓርክ 6 ቢሊየን ብር ወጣበት። መቶ ብር በቀን ጀነሬት አያረግም። 6 ቢሊየን ብር ወጣበት። አንድ ፋብሪካ አይሰራም። ስድስት ቢሊየን ብር ተመልከቱ የት ሆኖ የሚቀድመው ነው ያለው። ዩኒቲ ፓርክ አምስት ቢሊዮን ብር። ከኦሮሚያ በባስ የሚያመጧቸው ሰዎች አንዱ መሬት ላይ ይንበረከክና አንዱ እግሩን ጭኖበት ፎቶ ይነሱበታል። ዛት ሴት በቃ ከየቦታው የሚያመጧቸው ወጣቶች ፎቶ መነሻ። ወዳጅነት ፓርክ ፋይቭ ቢሊዮን ብር፣ አስር ቢሊዮን ብር ሳይንስ ሙዚየም እንደው በቅደም በቀደም ተከተሉ ውሰዱትና አሁን ይህንን 1.5 ትሪሊየን ብር 6 ቢሊየን ብር 5 ቢሊየን ብር እንደገና ሌላ 5 ቢሊየን ዩኒቲ ፓርክ 5 ቢሊየን ብር ነው ከላይ ልጀምር የጫካ ፕሮጀክቱ 1.5 ትሪሊየን ነው የእንጦጦ ፓርክ 6 ቢሊየን ነው ዩኒቲ ፓርክ 5 ቢሊየን ነው ወዳጅነት ፓርክ 5 ቢሊየን ነው ሳይንስ ሙዚየም 10 ቢሊየን ነው አብርሆት 6 ቢሊየን ብር ነው 1 2 3 4 5 6 ስንት ፋብሪካ ሊገነባ ይችል ነበር? የስንት ሰው ህይወት ሊለውጥ ይችል ነበር? ቤተ መንግስት እድሳትና ውበት 10 ቢሊዮን ብር፣ የአድዋ ድል መታሰቢያ ሙዚየም 20 ቢሊዮን ብር፣ መስቀል አደባባይ ፓርክ 4 ቢሊዮን ብር፣ ዓለም አቀፍ ኮኔክሽን ማዕከል 40 ቢሊዮን ብር፣ የአዲስ አበባ ኮሪደር አንደኛ ፌዝ 100 ቢሊዮን ብር አንድ ሁለት 3 4 5 ከላይ አምስት ቁጥር ብቻ 10። እያንዳንዱ ይሄ የዘረዘርኩላችሁ በቢሊየን በትሪሊየን እየወጣበት ያለው 100 ብር ጀነሬተር አያረግም። ሜካፕ ነው፣ አብይ ፊት ላይ እንደምታፈሱት ሜካፕ ብላችሁ ሰዱት። ተመልከት፣ ከሲንጋፖር የመጣ አንድ ካምፓኒ 26 ቢሊዮን ብር ማን ሚሊዮን ብር ተከፍሎት በአንድ ሰዓት ወይም በ30 ደቂቃ ውስጥ ትሪት እንዲያሳይ ተደረገ። ትሪት ማሳየቱን ካምፓኒው ፌስቡክ ገጹ ላይ ተለጠፈ። እንደገና ሌላ ተጨማሪ ገንዘብ ከፍለው ከፌስቡክ ገጽ ላይ ባካ አንሳልን። እነሱ የሰሩት ነው። ስራቸውን ለሌላው ዓለም ማስታወቅ አለባቸው። ምክንያቱም ሌላም ቦታ ሄደው እንደዚህ ትሪት አሳይተው እንዲከፈላቸው እያልን ያለነው ቅደም ተከተል ነው። ጠኔ በሚደፋው ህዝብ መካከል የከተማ ውበት ላይ እንዴት ትጨነቃለህ? ኢትዮጵያ ኦሎምፒክ አዘጋጅ እኮ አደለችብህ። ውበትና መናፈሻ ላይ ነው ኢንቨስት እያረክ ያለው። ሀያ ሚሊዮን ህዝብ ግን ፕራክቲካሊ እየተራበ ነው ነው እያልን ያለው። ሐኪሙ እየተራበ ነው። ልጆቹ እየተራቡ ነው። ንጹህ ህሊና የለውም። ማደሪያ የለውም። ስቃይ ላይ ነው። አንተ ኢንቨስት የምታደርገው ፕሮጀክት ላይ ነው። ይሄንን ካላቆምክ ሐኪሙ መስራት ስላልቻለ መብቱን ለመጠየቅ ስራ ቁሟል፣ አለ ቅዳፍ ካድሬ ሁላ ተሰማራ። በተከፈለው ልክ የሚጮህ የሞራል ጥያቄ አንስተው ሐኪሞቹ የሞራል ጥያቄ እንዴት የታመመ ሰው ገለመሌ ይላል። ወራዳ ለመለስ ዜናዊ አንድ ጥሩ ነገር ከተወሰደለት ይሄ ነው። ወራዳ ደግሞ ዋለው ወራዳ ነበር።